ልጅ እያለሁ እናቴ በጨዋታ መሀል መሬት ሲያርፍ ጉልበቴ ምን ትላለች? አትይዋ አታለቅሳለች! ላያስችላት ልቧ ፊቷን ታዞርና ህመሜን ችዬ ራሴን እንድል ቀና ታስተምረኛለች። ታዲያ ቀና ያልኩ ጊዜ ወደሷ አስጠግታ ምክር ለገሰችኝ፣ ካለፈ ህይወቷ ይኸውልሽ እኔ ልጅ መፈተንን ልመጅ ሰው ሳትጠብቂ ራስ ሰላም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናቸው። እኛ አለን ፈጣሪ መስገን። በመጀመሪያ እንኳን ለ2018 በሰላም አደረሳችሁ። ያው 2018 ከገባ ወደ ቪዲዮ አልመጣሁም። ለዛ ነው፣ በአንድም በሌላ ምክንያት ቪዲዮ መስራት አልቻልንም። ለድምፄም በጣም ይቅርታ፣ ጉንፋን ይዞኛል። በህብረት ነው የያዘን። እንደምታዩት እንግዲህ እህቴ 50 ዓመት ሞልቷታል። ቤተሰብ ሰላም፣ ቤተሰብ ናቸዋ፣ እንዴት ናችሁ? እንዳለችው ነው እህቴ፣ 2018 አልመጣንም። እንኳን አደረሳችሁ ለመስቀል በዓል። በጣም እኛ ጋር በጣም ደስ የሚል ሁላችንም ተሰብስበን ገብተን እናት አባታችን ጋር እያከበርን ነው የሚገርም ጊዜ እያሳለፈን ነበረ። እንግዲህ ቀጣይ አመት ደግሞ 2018ን እንግዲህ የደስታ የስኬት አመት ያድርግልን እና በዚሁ ተቀብለናል እና ቅድም ያልሽውን ግን ዋጭ ይሁንላችሁ፣ ቤተሰቦች ይኸው 50 አመት ከመሙላት የተነሳ ሽበቶች በቀለም እና እህቴን መልካም ልደት በሉልኝ፣ እንኳን ለዚህ ጊዜ አበቃሽ። ያው ካባው ይቅርታ ረስቼው ነው፣ በበዓሉ ጭንቀት ካባው ረሳሁት። ለዛ ነው መቀጣ አሻሽላለሁ። ታይ ታይ እህቴ ታይ። አይ ወደ ቀሉ ግን ቀል ነው። ቤተሰቦች ወደ ቁም ነገሩ ስንመለስ የዛሬ የመጣንበት ሀሳብ እህቴ ትነግራቸዋለች ማለት ነው። ግን ዛሬ በጣም ደስ ብሎኛል፣ ለዚህ ጊዜ ስለበቃ በጣም ቤተሰብ ዛሬ ምንድን ነው የመጣንበት ዋናው ሀሳብ? ቀለድን። ደስ ብሎኛል በእኔ ስለ ቀለደች ታናሽ እህቴ እና ዛሬ በጣም ደስ ያለኝ ቀን ነው ማዙዬ ሀምሳ ዓመት ሞልቷታል። ሰብሰብል ብለን ለማክበር ሌሎቹ ልጆች ተበታት ነው እንግዲህ፣ እኔና ኤልዱዬ እና ደግሞ ጓደኞቻችን አብረውን አሉ። ማዘርን እያለበሷት ነው ሌሎቹ ጓደኞቻችን እኛ ግን እስኪ በትንሹ እንኳን ቀኑን እናስታውስላት ደስ ይበላት በሚል ጀምረናል። አው ቀኑን ዛሬ ቀኑ እንዳያልፍባት ብለን በትንሹ እንትን ብለናል። ሌላ ቀን ደግሞ በሰፊ በሰፊው እናከብርላታለን። ያው ግን ቀኑ ሲያልፋት እንትን እንዳይከፋት በሚል ዛሬ ነው ለማሰብ ነው ቀኑን እንደዚህ በትንሹ እንትን ያልነውና ሌላ ቀን በሰፊው ፋፈሽ ብለን እንትን እንመጣለን። ግን አብዬ በዚህም ደስ ይላታል በጣም በጣም ነው ደስ የሚላት። ምክንያቱም አጠብቀውም ጭራሽ። በዛ ላይ ደግሞ አንዳንዴ የሆነ ሲምፕል ሆኖ ደስ የሚል ነገር ይሆናል። የግድ የሆነ ነገር ስለሆነ ብቻ አይደለም እና ደስ የሚል ጊዜ እንደምታሳልፍ ተስፋ እናደርጋለን። እና አቢ አቢ አለች እድላለች አምጧት ብለናል። እያለባበሷት ነው። እኛ ቤት ሰብሰብ ብለናል ዛሬ። እንግዲህ ግን ቅድም እንዳልኩት ነው ባለልደቷ የምትመስለው እሷ ነች። ከእና ቀማ እንጂ ታየታይው ተነስቻለሁ። ከአንቺ እንትንም ይሻለኛል ብነሳ ናይሽ። ወደዚህ እኛ ብቻ ልጆች አላቸው ዝናብ እያራሱ ለልጆቹ ድምቀት እንደዚህ ከአዲስ አበባ ድረስ ማለት ነው። ንጉብ እንጉብ እንኳን ደህና መጣችሁ።

አምሮብናል። አሁን መቶ አመት ለማለት ያሳያችሁን። አሜን በስፋ ምክንያት ነው እንደዚህ ያማረብ ያሳያችሁ። አዎ እና እድል ይዛት እየመጣች እንደሆነ እንግዲህ ደርሶናል፣ መረጃ ደርሶናል። እና ይቅርታ ጉንፋን እና ቤተሰቦች፣ ያው አብዬ በትንሹም ቢሆን እኛ እንትን ብለናል። አብዬ ደግሞ ደስ ይላታል ብለን እናስባለን። እንግዲህ አብዬ ረጅም እድሜ ከጤና ጋር ያድልሽ። አሜን። በጣም እንወድሻለን። እድሜና ጤና ይስጥሽ። አንቺ በጤና ቆይተሽልን እኛ በሰፊው አንቺን ለማስደሰት ያብቃን። አሜን። ያው እኛን እዚህ ለማድረስ አንቺ ብዙ ዋጋ ከፍለሻል። እኛ ደግሞ አንቺን ለመካስ ያብቃን። እድሜና ጤና ይስጠን። ወይ አይ በቃ አሜን። ያርጋል ከዛም በላይ ለማክበር እንግዲህ እግዚአብሔር ፈቅዶታን ፈቃዱ ይሆንልን። ቀጣይ ደግሞ ሰብሰብ አድርገን የጋብቻውንም የምኑንም እያልን ከባል በሰል ሰፋ ባልና ደስ በሚል ሁኔታ እናከብራለን ብዬ እኔም ተስፋ አድርጋለሁ። በእርግጥ እኮ እንትን ቢል ኖሮ አሁን እንደዚህ ፕሮሰስ ምናም ቢኖረ ኖሮ እሷም ትነቃ ነበረ ትባንን ነበረ። ግን እንደዚህ ቀልብጭ ብሎ ሳታስበው ሳትገምተው እንደዚህ መከበሩ ቀላል ነገር አይደለም። እስፔሻሊ ደግሞ እንደዚህ ሰው ተሰብስበው በተለይ ልጆቿ በጣም በዚህ አጋጣሚ እንደዚህ መከበሩ ለእሷ ትልቅ ነገር አይደለም። እርግጠኛ ነኝ ደስ ይላታል። እናት ናት። ደግሞ እንደዚህ ትልቅ ብዙ አትልም። መታሰቡ በራሱ እሷን በጣም ያስነሳታል ብዬ ተስፋ አድርጋለሁኝ። እንግዲህ ትምጣና ደግሞ ስሜቷን አብረን በጋራ እናየዋለን፣ ስሜቷንም እና ደግሞ አብዬ ደግሞ ከመጣች በኋላ ሌሎቻችሁም ትመርቃላችሁ፣ መልካም ምኞታችሁም ትገልጻላችሁ ማለት ነው። ምንሆና ልምንሆና ነው ቆየ። ቤቱ ራቀን ቆየ። ታይታኛለች፣ አምሮባት የለ እንዳይታኝ አለች። ቀስ በይ እንዳትያት

እንኳን ተወለድሽልን የኛ ናት። ይሄ ቀን እንኳን አደረሰሽ እግዚአብሔር። ረጅም ዓመት ኑሪልን። ሀምሳ አይደለም፣ ሰባ ሰማንያ መቶ እንድትኑሪልን እንፈልጋለን እኛ ለማክበር ሁልጊዜ እያከበርንልሽ እንድንኖሩ እንድንኖር ያብቃን። አንቺም ረጅም ምረጅም እድሜ ኑሪልን። እናትነት በጣም ትልቅ ነው። የኛ እናት ደግሞ ትለያለች። እውነት ለመናገር አይደል ኤልዱዬ፣ በጣም በቃ እናት እናት ናት ከልብ እና እኔ አላቅም ቃላት ያጥረኛል፣ ስለ እናቴ መግለጽ እና እግዚአብሔር አምላክ እድሜና ጤና ይስጣት ነው ምለው። እንግዲህ በተራ ሀሳባችሁን ግለጹና እኔም መጨረሻ ላይ ከዛ ደግሞ ቀረሻ ስሜታን ትነገናለች ያው ቡዜ ብለሽዋል። እናትነት ቀላል ነገር አይደለም። እነዚህ ልጆች ወልደሽ አሳድገሽ ደግሞ ደስ የሚለው ነገር እውነትም ግን ሀምሳ ዓመት አልሞላኝም። ብቻ አይካልም፣ አትነሲም። ትንሽ ከቆየ እንበላሽ እንሰፋታለን እኛ ፈሳል እና ይሄ ደግሞ የሚያሳየው ጥንካሬሽን። እውነት ለመናገር እውነት ጠንካራ ነሽ። በጣም አስተዋይነሽ ብልህ ነሽ፣ ታጋሽነሽ ነሽ እኒኒ ነገሮች ተደማምሮ ነው በቃ ሆነ ጠንከር ብለሽ እዚህ ላይ እንድትቆም ያደረገሽ። እና ይሄን ያደረገ እግዚአብሔር ለዚህ አበቃሽ። እግዚአብሔር ስሙ ይባረቅ። ልጆችን አይተሽ ተባርከሽ ከዚህ በበለጠ መቶ ስልሳ ከዛም በላይ ለማክበር ያብቃን። ከጋሽዬ ጋር ደግሞ የጋብቻችሁንም እንደዚህ ደግሞ ረጅም እድሜ ደግሞ ኖራችሁ በካባ ለመመረቅ ለማመስገን አብቃን፣ ያደርሰን። እኔም በጣም አደንቅሽ አለሁኝ። እውነት ለመናገር እንደ ቤተሰብ ለሁሉም እናት ነሽ፣ ለሁሉም ሰብሳቢ ነሽ፣ ለሁሉም ጠያቂ ነሽ። ሁልጊዜ ለሁሉም ትደርሻለሽ። ልጅ ብቻ ለሆኑ አይደለም፣ በዙሪያ ይችላል ላሉ ልጆች የሆነ ያለሽ ስሜት የእናትነት ነው። ለሁሉም እኩል የሆነ ነገር ነውና የሰጠሽን ልብሽን አይንሳብሽ። አሜን። ከዚህም በኋላ በዚህ ይቀጥል ያለሽ ነገር አብየ። አሁንም ረጅም እድሜ እና ጤና ስጥሽ፣ የልጆችሽን ለማየት ማለት አድገው ደግሞ እነሱም እነሱ ደሞ አንቺ እንደዚህ እንትን ለማለት ያብቃቸው። ግን ቆይ ወደ እንትር ከመሄድ በፊት ከመዝጋቴ በፊት እዚህ ጋር ያገባል ይወለዳለ ያላገባም ማለ እስቲ ምን ትያለሽ? እንደኔ ረዥም እድሜ ይስጣችሁ ልጆች፣ የተባረኩ በድንገት ነው ያላሰብኩትም፣ ምንም ያቀድኩት ነገር የለም። እንግዲህ አምሳ አመት አላችሁኝ፣ እኔ ገና ሀያ አመት አምስት አመቴ እያልኩ ነበር። እንግዲህ ልጆቼ ተባረኩ፣ ሁሉም ለዚህ ያድርሳችሁ። ልጆቻችሁ ይባረኩ፣ እናንተ ተባረኩ ልጆቼ። በደህና ደረጃው ውደቁ፣ ደረጃችሁ የሰፋ ይሁን። ስፉ ስፉ። እስኪ እናንተ ደግሞ ሀሳባችሁን ረጅም ዕድሜ ከጤና ጋር ይስጠሽ። ግን እንዳንቺ እንደዚህ አምሳ ዓመት ላይ እንደዚህ መሆን እንዴት እንደሚቻል ምክርም ፈልጋለን ከልጆችሽ ባሻገል ለእኛም ጥሩ እናት ስለሆንሽና እንደዚህ ስለሰበሰብሽን እናመሰግናለን። ረጅም ዕድሜ ከጤና ጋር ይስጠሽ። አብይ ለዚህ ቀን ስለበቃሽ በጣም ደስ ብሎኛል። የዓመት ሰው ይበለን። እነሱ እንዳሉት ነው። አንቺ ለወለድሽው ብቻ ሳይሆን ለወለድሽው ሰው እናት ነሽ እና መተናነጣሽ ኑሪልን። ረጅም ዕድሜና ጤና ይስጥሽ እግዚአብሔር። እንግዲህ ደግሞ አሁን እንደዚህ ያደረግንልሽ ቀጣይ ዓመት ደግሞ በሰፊው ከዚህም በላይ እንድናደርግ የእግዚአብሔር ፈቃድ ይሁን። ለዚህ ቀን ስለበቃሽ በጣም ደስ ብሎኛል። እኔ በነገራችን ላይ የመጀመሬ ነው ወደ ቡታጅራ ስመጣ ግን የነበረው አቀባበል፣ የሆንሽልኝ ሁኔታ መቼም ከልብ አይጠፋም እና እግዚአብሔር ይስጥሽ። እናት የለኝም በነገራችን ላይና እንደ እናቱ አኔ ተንከባከበችኝ። እውነት እኔ እግዚአብሔርን ነው የምላችሁና ኑሪልኝ፣ ሻመት በጣም ወድሻለው። የዓመት ሰው ይበላል እንግዲህ ቅድም ይሄ ስሜት እንዳይፈጠር ጠር ያለሁኝ በዚሁ ከቀጠልን እንግዲህ ሁላችንም ልንላቀስ ነው። ስላብዬ ሲወራ እውነት ነው ማለት አለማልቀስ አይቻልም እና ከባድ ነው። ከዚህ በፊት እንደደጋግሜ ብያለሁ። ብዙ ሰው ብዙ ሴቶች በተለይ ከወለድን በኋላ ነው የእናትነት ስሜት በደንብ የሚገባንና። እርግዝናው፣ መውለዱ፣ በቃ ልጅ ከመጣ በኋላ ያለው ፕሮሰስ የእናትነት ስሜት ከዛ በኋላ በደንብ እናውቀዋለን። መጀመሪያ የእናትነት ሁኔታ ብናውቀውም፣ ያኔ ከወለድን በኋላ ደግሞ ይበልጥም የምንረዳው ያኔ ነው እና ያንቺን ስቃይ ያንቺን እናትነት ብዙ ነገርሽን ያየሁት ከወለድኩ በኋላ ደግሞ በደንብ አይቻለው እና ብዬ በጣም ጠንካራ ነች። ይሄ ሁሉ ልጆች ማለት እንዴት የአንቺ ጥንካሬ ነው የሚያሳየው። እንዴት ጠንካራ ሴት ሆነሽ ነው እነዚህ እኛን ለዚህ ያበቃሽ። እና በጣም እናመሰግናለን። እድሜና ጤና ይስጥሽ። ቅድም ብያለሁ። ኖረን አንቺን ለማስደሰት ያብቃን፣ አንቺን ለመካስ ያብቃን። በጣም እንወድሻለን። እድሜና ጤና ይስጥሽ። ሁሉም ነው እንግዲህ ያወርተናል፣ አይደል የኖረው ሰው አብሯት የነበረው ሰው ያውቀዋል ያለውን ነገር። ግን ስለ ጥንካሬዋ ትንሽ ስለ ልጆች አስተዳደግ፣ እዚህ ድረስ እንዴት እንደደረሰች ያለው ነገር ትንሽ ብታወራል። የእኛን ጨርስ ብዬ ነው እንጂ እሱንም አልጠይቃት ነው። እሺ ብዬ ልጆቼ ተባረኩልኝ። ረዥም እድሜ ይስጣችሁ፣ ረዥም እድሜ ይስጣችሁ። ይህ በስንት ነገር አልፌ ነው ለዚህ የደረስኩት። እንግዲህ እንዳሳለፈን ጌታ ያውቃል? አዎ ተባረኩልኝ። ለዥም እድሜ ይስጣችሁ ልጆቼ። በምንም አትቸገሩ። የሰፋ ይስጣችሁ። ትዳራችሁ ይስፋ። ልጆቻችሁ ይባረኩላችሁ። በድንገት አስደሰታችሁኝ። ደስታ ቤታችሁ ይግባ። ደስታ ቤታችሁ ይግባ። በምንም ነገር አትፈሩ። በምንም ነገር አትፈሩ። ተባረኩልን፣ አሜን። እኔ ምልሽ አብዬ፣ ማን ነው እርግዝና ላይ በጣም ያስቸገረሽ? እሱን ንገሪው። እንግዲህ መጀመሪያ መጀመሪያ ደህና ነበርኩ። ሶስተኛ የሁለተኛ የአራተኛ ስወልድ እንግዲህ በጣም አስቸገረኝ። እንግዲህ አሁንም አላስቸገሩኝም፣ የምጤ ሰዓት ባሳደግኩበት ሰዓት አሁን እየጠበቁኝ ነው። ሁላችሁም እየጠበቃችሁኝ ነው። እናንተም በልጆቻችሁ እንዲህ ድረሱና

እንደሚሰማኝ በመውደድ ሳይሆን የሆነ ብቻ ከሁለት እራሱ ነው ነው ሲሆን የሆነ ብታበላ ብታበላለችው ነገር አለ የለም። ግን እንትን ብናገረው ይከፋቸዋል ብላ አስባ፣ አዎ አስባለሁ። በኋላ ግን ትልቅ ነው። ባነጋገራቸው ደስ ይለኛል። አዎ፣ ልጆቼ እንዴት ናችሁ? ከውጭም ያሉት ከዚህም ያላችሁ እንዴት ናችሁ? ከተገናኘን ቆየን። እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ?

ደስ ብሎኛል። ዛሬ በእውነት በጣም ነው ደስ ያለኝ ያው ኬክ ትቆርሽልናለች ብዬ ከዛ በፊት ግን ትንሽዬ የሆነች ነገር አዘጋጅተንልሻል በታላቂ አመካኝነት እንግዲህ ሰጥሻለች። ስጦታውን ትንሽዬ ናት፣ ያን ያህል ብዙ አይደለችም። እኔና እንግዲህ እንደግነቷ ብዙ መሆኑና እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ዘጠኝ ወር በሆዷ

እሺ እንግዲህ አብዬ ያው በትንሹ ነው ያው ቀኑን ለማሰብ ነው ሌላ ጊዜ ደግሞ በሰፊው አዎ ግን

ነገር ተሰማሻል። መልዕክት ነው እንግዲህ። ቤተሰቦች ሳቃችንን ማቆም አንችልም። ይቀጥላል። እንግዲህ ኬቃችንን እየበላን እያዋዘን እየተጫወትን ከማሚዬ ጋር እናመሻለን። ከእናንተ ጋር የነበረን ቆይታ ይሄንን ይመስላል።